ስነግራት እጄ ላይ ምንም ብር የለም። ያው ዶክተሩ ምን አልኩት? ቆይ መልሽ ይዤ ትመጣለሁ ብዬ ጆሮ ላይ ነው ስልኩ ዘግቼ የመጣው ማለት ነው። እንደዚህ ሆናለች ስላት ፀለይኩላት ማለት ነው። ከዛ በኋላ ደህና ሆነች ማለት ነው። ቀረ እሷ ደግሞ በጣም ያማታል በጣም እጨነቃለሁ። ያው ሴጣን አንዳንዴ ግራ ያጋባሃል። በወር አስራ ስድስት ሺ ብር ነው የኩላሊት የምትወቀም ጸሌ ክላት አሁን ባለፈው ማያልች በጎን ምተኛው ምግብ ምግብም ይለኛል። ስሜ ሀና ሙሉጌታ ይባላል። ከዚህ ከአዲስ አበባ የመጣሁት ምስክርነቴ ብዙ ነበረ፣ ግን አሁን ያለ መስክር ስለ ልጄ እና ስለ ቃል ኪዳን ጨሌ ውጣ ነበረ ነቢ ከዛ በጣም ትታመማለች አባቷን ስለምንፈራ እንደብቃለን። የታመመች የታመመች በቃ ግራ ገባኝ። አኪም ቤት ወሰድኩኝ። ግራ ገባኝ። ደግሞ አሁን ምናምን ግሉኮስ ተሰጣት እዚህ የመጣው ማለት ነው። ከዛ መጨረሻ ላይ ቃል ኪዳን ጎበዝናት እማዬ ቆኛ ጸለይላት አለ ዝበ ያለች እና አለታ ሆዶ ካቸው ጸለየች ዘይት አፏ ውስጥ አርገ አድረ አትራሳ ሁንዶ ወሰድኳት

በጣም ዘገንን ነበር እና ይሄው አለሰርኩትም ወደ ነፃ ናት። ዶክተሮ፣ መቼ ነው የዋጠችው? አስራ አምስት ቀን ከዚ ከምን ያህል ጊዜ በኋላ ተጸለየላት። ምግብ አትበላ በጣም ደከመች። ለካ ውስጡ ሆኖ ነው ምን ሆኗ ነው ሲለና ባትሆን ባክቴሪያ ነው በቃ በሰርጀሪ ይወጣል አለ። ከዛው ምን አልኩ፣ ይሄማ አይሆንም ስነግራት እጄ ላይ ምንም ብር የለም እንዴት ነው ሰርጀሪ የምትሆነው አለች። ከዛ ማለት የኔ ነገርም እያስጨነቃት ነበረ ለው ዶክተሩ፣ ምን አልኩስ ቆይ መልሼ ይዣት እመጣለሁ ብዬ ጆሮ ላይ ነው ስልኩ ዘግቼ የመጣሁት ማለት ነው፣ ተመልሼ ወደዚህ የመጣሁት ከዛ እሺ፣ በቃ እንዴት እንደዚህ ይሆናለች ስላት ከዛ መቼ ነው ይወጣላት? ሲወጣ አይታወቅም። ሰርጀሪውን ቀረ አጫጭ በጌታ በየሶስት ሳምንት ሰውና ሴጣን የተማማለባችሁ ደብዳቤ ቀለ እሷ ደግሞ በጣም ያማ ውጭ ትሄዳለች ተብሎ ነበረ። ኩላሊት አልነገርኩህም ነው። በጣም እጨነቃለው ያው ሴጣን አንዳንዴ ግራ ያጋባህል ሁሉም ሲያመጣ ተመስገን አልኩ እና እሷ ያመጣል በወር አስራ ስድስት ሺህ ብር ነው የኩላሊት የምትወቀው መጨረሻ ላይ እዚህ እያት መጣሁ ማን የሚሄድ ስላት መጣችን እዛ ማረ ነቢይ ሲያስፈራልም ደግሞ በጣም አስተናጋጅ ቦታ አለች ቆይ አልኳት ህይወትሽ እዚህ ነው የሚሄድ ነው ከመድኃኔዓለም ጋር አልኳት ከዛ መጨረሻ ላይ

ይልቅ እግዚአብሔር ብርቱ ያደርግሻል ከእግዚአብሔር ጋር የእውነት ተጣበቁ ከእግዚአብሔር ጋር የእውነት ተስማሙ የረዳችሁ ጌታ ይባረክ ማደሪያው ዙፋኑ ለዘላለም የተባረከ በጌታ በኢየሱስ ስም የልጆች ሽፋው ሲጽና የተያዘው ነገርሽ ሁሉ በተአምራት ይለቀቅ በማንም በምንም ይያዝ አያገባንም ግን በተአምራት ይለቀቅ ዛሬ ስታለቅሻ ይገናል ስትስቅ ያሳየ ይሄ መልክሽ ይቀየ ይሄ ፊትሽ ይቀየ እግዚአብሔር የልጅነትሽን ወዝ ይመልስ። የልጅነትሽን የለፋሽበትን ሀብት ንብረት እግዚአብሔር በጠፋ ሳለፎ ይስጥሽ። ሴጣን ኢዮብ ያለውን ሊያሳጣ ወስኖ ሲወጣ እግዚአብሔር ደግሞ የሌለውን ሁለት እጥፍ ሰጥቶ እንደባረከው እንደዛ በኢየሱስ ስም በሁለት እጥፍ ባረኮሽ በአብ በወልድ በመንፈስ ቅዱስ ስምና ስልጣን በሶስቱ ሥላሴ ስም አጸናልሻለሁ። ተፈጸመ። በሰላም ሂዶ